ጤና ይስጥልኝ ይህ ቁም ነገር ሚዲያ ነው በአሜሪካ ድጋፍ የተጀመረው የኢራን የኒውክሌር ፕሮግራም ታሪክ የኢራን የኒውክሌር ፕሮግራም ባለፉት ሁለት አስርት ዓመታት የቀጠናው የፖለቲካ ትኩሳት ከመሆኑ ባሻገር ከምዕራባውያን ጋር ሆድና ጀርባ አድርጓታል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ እንደ አውሮፓውያን አቆጣጠር በ2003 ለ18 ዓመታት በሚስጥር ኢራን የኒውክሌር ተቋማትን ስትገነባ መቆየቷን ከደረሰበት ወዲህ ደግሞ ተከታታይ ዲፕሎማሲያዊ ጥረቶች እየተደረጉ ናቸው። ይህ ግኝት ኢራን የፈረመችውን የኒውክሌር ጦር መሳሪያዎችና ቴክኖሎጂዎችን ያለ ማስፋፋት ስምምነት የሚጥስም ነው። በዚህም የተነሳ ከእስራኤል ጋር የጎሪጥ ከመታየት በተጨማሪ በምዕራባውያን ግፊት በኢራን ላይ የዲፕሎማሲ ውግዘትን፣ ማዕቀብን፣ እንዲሁም ሌሎች ጫናዎችን ሲያሳድር ቆይቷል። ይህ ደግሞ የምዕራባውያኑን አገራት ብቻ ሳይሆን የቴራን ወዳጅ የሆኑትን ቻይናና ሩሲያንም ያካተተ ነው። ኢራንን እዚህ ውዝግብ ውስጥ ያስገባት የኒዩክሌየር ፕሮግራም በወቅቱ ስልጣን ላይ የነበረው የፕሬዚዳንት መሐመድ ሀታሚ መንግስት ለሰላማዊ ዓላማ ነው በማለት ቢምል ቢገዘትም ሰሚ አላገኘም ነበር። የእንቅስቃሴው አስተባባሪ የሆነችው አሜሪካም ኢራን ውስጥ የተገኙትን ማስረጃዎች በመጥቀስ ቴህራን የአቶሚክ ጦር መሳሪያ ለመታጠቅ ትፈልጋለች ለሚለው ጥርጣሬዋ እንደ ማረጋገጫ ታቀርበዋለች። የኢራን የኒውክሌር መርሃ ግብር የጆርጅ ደብልዩ ቡሽ፣ የባራክ ኦባማ፣ የዶናልድ ትራምፕና የጆ ባይደን ተከታታይ የአሜሪካ አስተዳደሮች ማዕከላዊ ጉዳይ ሆኖ ዘልቋል። እነዚህ የአሜሪካ የአሜሪካ ፕሬዝዳንቶች የኢራንን የኒውክሌየር መርሃ ግብር በመካከለኛው ምስራቅ ያለውን የኃይል ሚዛን የሚቀይር መሆኑን በመጥቀስ መፍትሄ ለማበጀት የተለያዩ መንገዶችን ሲጠቀሙ ቆይቷል። ፕሬዝዳንት ቡሽ በ202 አክሲስ ኦፍ ኢቭል የክፋት ማህበር በተሰኘው ዝነኛ ንግግራቸው ኢራንን የጠቀሱ ሲሆን ያንንም ተከትሎ የተጠናከረ ዓለም አቀፍ ማዕቀብ እንዲጣልባት አድርጓል። ኦባማ በስምንት ዓመት የስልጣን ዘመናቸው ከቴህራን ጋር ሲደራደሩ አሳልፈ ከዩናይትድ ኪንግደም፣ ከፈረንሳይ፣ ከሩሲያ፣ ከቻይናና ከጀርመን መንግስታት ጋር በመሆንም አጠቃላይ የድርጊት መርሃ ግብር በአውሮፓውያኑ 2015 ተፈራርሟል። ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው አሜሪካን ከዚህ ስምምነት በማስወጣት አዲስ የአንድ ወገን ማዕቅብ በኢራን ላይ ጥለዋል። በምላሹ ቴራን በፈረመችው ስምምነት ላይ የተጣሉትን ገደቦች ችላ ማለት ጀመረች። ከዚያም ዩራኒየም የምታበለጽግበት ደረጃን ወደ ስልሳ በመቶ አሳደገች። ይህም በተለምዶ ኤሌክትሪክ ለማመንጨት ከሚያስፈልገው አራት ነጥብ አምስት በመቶ እጅጉን የራቅና ቦምብ ለመስራት ከሚያስፈልገው ዘጠና በመቶ ጋር በጣም የተቀራረበ ነው። ፕሬዚዳንት ጆ ባይደን ኢራን የፈረመችው ስምምነት በአግባቡ ተግባራዊ እንዲሆን ያደረጉት ጥረት ሳይሳካ የቀረ ሲሆን፣ ትራምፕ የሁለተኛው የሥልጣን ዘመናቸውን ሲጀምሩ ጠንካራ አቋም ወስዷል። በቅርቡም አሜሪካ እስራኤል በኢራን የኒውክሌር መርሃ ግብር ላይ የምታደርገውን ወታደራዊ ዘመቻ የተቀላቀለች ሲሆን የኢራንን የኒውክሌር ተቋማትን በከባድ ቦምቦች ደብድባለች አሜሪካም የኢራን የኒውክሌር ተቋማትን ብትደበድብም በ1950ዎቹ ግን ድጋፍ በማድረግ ከፊት ተሰላፊ አገር ነበረች። ይህ ሁሉ የተጀመረው በፕሬዝዳንት ድዌይት አይዘን አወር ንግግር ነበር። በአውሮፓውያኑ ታኅሳስ 8 1953 በተባበሩት መንግስታት ጠቅላላ ጉባኤ ፊት ፕሬዚዳንት አይዘን አወር ለወታደራዊ አገልግሎት የሚውለው የኒውክሌር ቴክኖሎጂ ያለውን ስጋት ጠቅሰው ንግግር አድርጓል። ፕሬዚዳንቱ ይህንን ስጋት ለመቀነስ ከመፈለግ ባለፈም ቴክኖሎጂው ለሰው ልጅ አገልግሎት እንዲውል ሀሳብ አቅርቧል። ይህንን መሳሪያ ከወታደሮች መዳፍ መንጠቁ ብቻውን በቂ አይደለም። ወታደራዊ ጭምብሉን እንዴት እንደሚያወልቁ በሚያውቁ ሰዎች እጅ እናስቀምጠውና ከሰላም ጋር እናላምደው ነበር ያሉት። በመቀጠልም በተባበሩት መንግስታት ድርጅት ጥላ ስር የአቶሚክ ኢነርጂ ኤጀንሲ እንዲቋቋም ሀሳብ አቀረቡ። በዚህም ኒውክሌር ለሰው ልጆች ለሰላማዊ አገልግሎትና አቶሚክ ኢነርጂን እንደ ሕክምናና ግብርና ላሉ ፍላጎቶች መዋል የሚችልበትን መንገድ እንዲፈለግ ሐሳብ አቅርቧል። አክለውም ልዩ ግቡ የኤሌክትሪክ ኃይል ለተሻገሩ የዓለም ክልሎች አትረፍርፎ ማቅረብ ነው ብለዋል። ሐሳቡ የኒውክሌር ቁስ የማምረት አቅም ያላቸው ኃይሎች ለተባበሩት መንግስታት ኤጀንሲ ያንን እንዲሰጡና ይህም ደህንነቱ በተጠበቀና በተመራማሪዎች እጅ ውስጥ እንዲቀመጥ ያስችሏል። ያ የአይዘን አወር ንግግር ለዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ መፈጠር መንገድን ጠርጓል። ከዚህም ባሻገር አተምስ ፎርፒስ አተሞች ለሰላም በመባል የሚታወቀውን ፕሮግራም እንዲጀመር አድርጓል። በዚህም አሜሪካ በማድረግ ላይ ላሉ አገራት የአቶሚክ ኢነርጂ ሰላማዊ አጠቃቀምን ለመረዳት ትምህርትና ቴክኖሎጂን እንድትሰጥ ያስችላታል። ይህ ንግግር በተባበሩት መንግስታት ስብሰባ ላይ ከተደረገ በኋላ አንድ ዓመት ባልሞላ ጊዜ ውስጥ ዩናይትድ ስቴትስ የአቶሚክ ኢነርጂ ሕግን በማሻሻል የኒውክሌር ቴክኖሎጂንና ቁሳቁሶችን ለጦር መሳሪያ ልማት ላለመጠቀም ለተስማሙ ሌሎች አገራት መላክን የሚያስችላትን ሕግ ጸደቀች። በአውሮፓውያኑ 1955 በመጋቢት ወር የአይዘን አወር አስተዳደር አንድ እርምጃ ሄዶ የአሜሪካ የአቶሚክ ኤነርጂ ኮሚሽን በነፃው ዓለም ውስጥ ላሉ ሀገራት በተወሰነ መጠን የኒውክሌር ማምረቻ ቁሳቁስ እንዲያቀርብ እንዲሁም የኒውክሌር ኃይል ማመንጫዎችን በመገንባት እንዲያግዝ አደረገም። የአሜሪካ መከላከያ ሚኒስትር ፔንታጎን ከፍተኛ ባለስልጣን የነበሩት ፒተር አር ላቮይ በጦር መሳሪያዎች ቁጥጥር ማህበር በታተመ ጽሁፋቸው ላይ ይህንን ዓላማ አብራርቷል እነዚህ ወደ ውጭ የሚላኩ ምርቶች የአሜሪካን ዓለም አቀፋዊ አመራር ለማስጠበቅ የሶቪየት ተጽዕኖን ለመቀነስና የዩራኒየምና የቶሪየም አቅርቦቶችን ደህንነቱ የተጠበቀ ለማድረግ የታሰቡ ነበሩ ሲሉ ጽፏል። ህንድ ከዋሽንግተን የኒውክሌር እርዳታ የተቀበለች የመጀመሪያዋ አገር ነች። ሌሎች ተጠቃሚዎች ደግሞ ደቡብ አፍሪካ፣ እስራኤል፣ ቱርክ፣ ፓኪስታን፣ ፖርቹጋል፣ ግሪክ፣ ስፔን፣ አርጀንቲና ብራዚል እና ኢራን ይገኙበታል። በአውሮፓውያኑ መጋቢት 5 1957 ዩናይትድ ስቴትስ በወቅቱ በመሐመድ ሬዛ ፓህላቪ ከምትመራው ኢራን ጋር ለሲቪል የአቶሚክ ኢነርጂ አጠቃቀም የትብብር ስምምነት ተፈራረመች። በአተምስ ፎር ፒስ መርሃ ግብር ጥላ ስር የነበረው ይህ ስምምነት የኢራንን የኒውክሌር መርሃ ግብር ለመጀመር መሰረት የጣለ ነው። ለዋሽንግተን በዚያ የቀዝቃዛ ጦርነት ወቅት ኢራን ተጨማሪ መስህብ ነበራት። ጆና ግሊክ ኡንተርማን በ2018 በዌልሰን ሴንተር በታተመ ትንታኔያቸው ላይ በቤተ መዛግብት የተቀመጡ ሰነዶች ከማንም ጋር ወገንተኛ ያልነበራቸው ኢራን የሶቪየት ሕብረትን ተጽዕኖ ለመቀነስ የማዕዘን ድንጋይ ተደርጋ ትታይ እንደነበር ያሳያሉ። አተምስ ፎርፒስ የተሰኘው ፕሮግራም ደግሞ ለምዕራቡ ዓለም የሚኖራትን ታማኝነት ያረጋግጣል። እንደ አውሮፓውያን አቆጣጠር በ1967 ዩናይትድ ስቴትስ ለቴህራን ባለ አምስት ሜጋዋት የኒክሌር ምርምር ማብለያ እንዲሁም የተወሰነ መጠን ያለው ከፍተኛ የበለጸገ ዩራኒየም ሰጠች። ከሶስት ዓመታት በኋላ ኢራን የኒክሌር ጦር መሳሪያን ለመያዝም ሆነ ለማልማት እንደማትፈልግ የሚያስገድደውን የኒክሌር መከላከል ስምምነትን አጸደቀች። ቢሆንም ግን የኒክሌር ፕሮግራም ማበልጸግ ሀሳብ የምዕራባውያኑ ወዳጅ በነበሩት በኢራኑ ንጉሥ ሙሉ በሙሉ አልተቶም ነበር። የኢራን የኒክሌር ፕሮግራም አባት ተደርገው የሚወሰዱት አክባር ኢተማድ እንደ አውሮፓውያን አቆጣጠር በ2013 ከቢቢሲ ጋር አድርገውት በነበረ ቃለ ምልልስላቸው ላይ የንጉሱን ሀሳብ አብራርተውም ነበር በወቅቱ ሻህ ኢራን በቂ ጥንካሬ ካገኘችና በቀጠናው ጥቅማችንን ማስጠበቅ የምንችል ከሆነ የአቶሚክ መሳሪያ አያስፈልግም የሚል ሀሳብ ነበረው። ይህ ከተለወጠ ግን ኒውክሌር ሊኖረን ይገባል የሚል አቋም ነበር ሲሉ ተናግሯል። ኢተማድ በ1974 የተቋቋመው የኢራን የአቶሚክ ኢነርጂ ድርጅት ሊቀመንበር የነበሩ ሲሆን የአገሪቱን የኒውክሌር መርሃ ግብር የመጀመሪያ እንቅስቃሴን መርቷል። በዚያው ዓመት ንጉሱ ሬዛ ፓህላቪ በሚቀጥሉት ሁለት አስርት ዓመታት እያንዳንዳቸው 230 ሜጋዋት የማመንጨት አቅም ያላቸው 23 የኒውክሌር ኃይል ማመንጫዎችን ለመገንባት ማቀዳቸውን አስታውቋል። የተሟላውን የኒውክሌር ነዳጅ ምርት ለማዳበርም ፈለጉ። ነገር ግን ኢራን በዚህ መንገድ ወደፊት ለመራመድ የሚያስችል ብቃት ያላቸው ባለሙያዎች ስለሌሏት ትልቅ እንቅፋት ተፈጠረ። አሪያና ሮበሪ በብሩኪንግስ ኢንስቲትዩት ባሳተመው ጽሑፍ ላይ ኢራን በኒውክሌር ምህንድስናና በፊዚክስ የሰለጠኑ በርካታ ባለሙያዎች ስለሌሏት የቴህራን የኒውክሌር ማብለያ ለአስርት ዓመታት ያህል ውጤታማ አልነበረም። ብለዋል። አሁንም ይህንን መሰናክል ለማሸነፍ የአሜሪካ እርዳታ ቁልፍ ነበር። በነሐሴ ወር 1974 የኢራን ባለስልጣናት ለታዋቂው የማንቸስቴስ የቴክኖሎጂ ኢንስቲትዩት በኢራን የአቶሚክ ኢነርጂ ድርጅት ለተመረጡ ተማሪዎች የኢራን የኒውክሌር መሐንዲሶች የመጀመሪያ ትውልዶችን ለማሰልጠን የማስተርስ ፕሮግራም እንዲከፈት ሀሳብ አቀረቡ። ኢራን ለመጀመሪያዎቹ ሁለት ዓመታት 13 ሚሊዮን ዶላር የከፈለች ሲሆን የትምህርት ፕሮግራሙ ንጉሱ በ7 ሰብዊ መብት ረገጣ በመከሰሳቸውና ለኒኩሌር መስፋፋት አስተዋጽኦ ያደርጋል በሚል ፍራቻ በኤምአይቲ ፕሮፌሰሮችና ተማሪዎች ተቃውሞ ገጥመው፣ ያም ሆነ ይህ ይህ የትምህርት ስምምነትና በዋሽንግተንና በቴራን መካከል የነበረው የኒኩሌር ትብብር በ1979 በኢራን አብዮት በመፈንዳቱ ብዙም ሳይቆይ ተቋረጠ። ውጤቱ ግን አሁንም ድረስ ዘልቆ ቀጥሏል። ውጤቱ ግን አሁንም ድረስ ዘልቆ ቀጥሏል። የቴክኖሎጂ ታሪክ ጸሐፊዎቹ ስቱዋርት ደብሊው እና ሮበርት ካርጎን በአንድ ጽሑፋቸው ላይ በኤምአይቲ ውስጥ ለሻህ የተነደፈው ፕሮግራም በእስላማዊ አብዮተኞች እጅ ይወድቃሉ ብሎ የገመተ ማንም የለም። የሚያሰለጥኗቸው የኢራን ተማሪዎችና ፋካልቲው አብዮቱን ይደግፋሉ ተብሎ አልታሰበም ሲሉ ጠቅሰዋል። በኤምአይቲ አምሳያ የተቋቋመው የአርያ ምህር የቴክኖሎጂ ዩኒቨርሲቲ የአብዮታዊ የተማሪ እንቅስቃሴ ዋና ማዕከል ሆነ። መጀመሪያ ላይ በአያቶላህ ሮህላ ሆሚኒ የሚመራው አዲሱ አገዛዝ የሻህን የኒውክሌር ፕሮጀክቶች ውድቅ አድርጎታል። ያንንም ተከትሎ በዚህ ዘርፍ የሰለጠኑ ብዙ ፕሮፌሰሮች ከሀገር ተሰደዱ። በፍሎሪዳ ኢንተርናሽናል ዩኒቨርሲቲ የዓለም አቀፍ ግንኙነት ፕሮፌሰር የሆኑት መሐመድ ከ1979 አብዮት በኋላ ኢራናውያን እጅግ በጣም ጸረ ኒውክሌር እንደነበሩ ያስረዳሉ ፕሮጀክቱ የሻህ ተቀጥላ ችግር መስሏቸውም ነበር። እንዲያውም የኒውክሌር መርሃ ግብሩን አቁመው ሙሉ ለሙሉ ከሞላ ጎደል አፈርሱት ሲሉ ለቢቢሲ ሙንዶ ተናግሯል። አክለውም ኢራናውያን ከኒውክሌር ኃይል ሙሉ በሙሉ ራሳቸውን አግልለው ለአምስትና ለስድስት ዓመታት ያህል በዝምታ ውስጥ ነበሩ። ለኤሌክትሪክ ኃይል ጥቅም ላይ ይውላል የሚለውም ኢራን የተትረፈረፈ የነዳጅ ሀብት ስለነበራት እንደ ብክነት ቆጥረውት ነበር ሲሉ አክለዋል። ሆኖም የኢራን አብዮት ከጊዜ በኋላ የኒውክሌር ቴክኖሎጂን ዋጋ በመገንዘብ ጥለው የሄዱትን ብዙ ባለሙያዎችን ለመመለስ መሞከር ብቻ ሳይሆን የራሱን ሚስጥራዊ የአቶሚክ ፕሮግራም ማካሄድ ጀመረ። ጤና ይስጥልን! ይህ ቁም ነገር ሚዲያ ነው። ትኩስ መረጃዎችን የኪነ ጥበብ ዜናዎችንና ልዩ ልዩ ማህበራዊ ጉዳዮችን በየዕለቱ ለመከታተል የቁም ነገር ሚዲያ የዩቲዩብ ቻናልን ሰብስክራይብ ያድርጉ። ቪዲዮቻችንን ደግሞ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ቁም ነገር ሚዲያ ኦፊሻል ብለውም በቲክቶክ ፎሎ ያድርጉን። ከልብ እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።